የሰው ልጅ ፍቅር ሲይዘው ችግር ነው። ፍቅር ሲይዘው በጣም ችግር ነው፣ ከባድ ነው ጋይስ። ግን አንዳንዴ ለሰው ምኔ ላይ እኔ እኔ እንጃኔ ሰው ተሸወርኩ ሲል እኔ በጣም ጥያቄ የሚሆንብኝ ነገር ነው። ባይዘው በጣም ሰው እንዴት ይሸወዳል ጋይስ? በተለይ በፍቅር ሪሌሽንሽፕ ውስጥ ያለ ሰው እኮ እየፈልጋችሁ የምታረጉት ነገር ነው እንጂ እንዴት ነው የሚሸወደን አንድ ሰው ጋይስ? አንዴ ይሸወዳል እኮ ሰው ልጅ፣ ሁለቴ ይሸወዳል። ከዛ ውጭ ግን ነው የሚሆን ነገር ያስታውቃል። ከመጀመሪያው ጋይስ ግን ምንድን ነው ፍቅር እንዳለው ሆኖ እኔ አሁን ላረግ ምሳሌ ላረግ ብፈልግ ፈልጌ ነው ማረገው እንጂ ሸውዶኝ አይደለም። አይዶ ነው ተሸወዳችሁም፣ እንደው ይዛችሁት ኪፕ ማድረግ ይሻላል ጋይስ ቢካዝ በዛ ሰዓት፣ በፍቅር ሰዓት ያደረጋችሁት ነገር ምንም ጥቅም የለውም። ወጦ የሚወራም ራሱ ደግሞ ሰው እንዴት ነው የሚሸወደው? አሁን ሪሌሽንሽፕ እኮ ያስታውቃል ጋይስ። ሪሌሽንሽፕ ፌል ሊያደርግ ሲፈልግ ትክክል እንዳልሆነ ሲፈልግ ወደ የት እየሄደ እንደሆነ ሌላ ሁለተኛ ሰው እንዳለ ምናምን ሜይ ቢ አይ ዶንት ኖ ኤክስፒሪየንስ ሜይ ቢ ያስፈልግ ይሆናል እንጂ ያስታውቃል እኮ ጋይስ። እኔ እንዴት ተሸወርን እንደምትሉ አላውቅም። እንዴት ነው ሰው የሚሸውዳችሁ? አሁን አንዳንድ ሰው አሁን ባለፈው እዚህ አሜሪካ የምትኖር የለች፣ አሁን ጠፍታለች ምስኪን። እሷን በየዋት ቁጥር ታሳዝነኝ ነበር። አንዳንዴ አንዳንድ ሰው ደግሞ እጣ ፈንተው ተጋግጠ በቃ እንደው ድረቅ ብለህ ቅሬ የተባለ አንድም ባል ቢቀይር ሁለትም ባል ቢቀይር ሶስትም ቢቀይሩ አራትም ቢቀይሩ አምስት ቢቀይሩ ስድስት ቢቀይሩ እንደው ሶስቱ ስላሶችን ቢያልፉ ራሱ ባልማ ይወጣላቸው ሰዎች አሉ። ሪሌሽንሽፕ ምንድን ነው ገንዘባቸውን ሰጠው ወይ ባላቸውን አላዙ ወይ ከገንዘባቸው አልሆኑ በቃ ድርቅ ብለው ስትረስ ለብዙ ጊዜ እዚህ አግብታ ፈታ ምናምን፣ ጥቁርም ምናምን እዚህ ሀገር ብላ ከአሜሪካ አግብታለች፣ አበሻ አግብታለች። ጭራሽ አበሻ ግብታ ኢትዮጵያ ማለት ነው ሄዳ፣ ጭራሽ ባል ሚስት ያለው ማለት ነው። ባል ሚስት አልኩኝ፣ ሚስት ልጆች ያሉት እሷም ታውቃለች ሚስቱ ራሱ ላይክ አሜሪካ እቺ ሴትዮዋ ገርል ፍሬንድ እንደሆነችው፣ ይህም ሚስቴት አቅ ነበረ። ከዛ ኢትዮጵያ ስትሄድ ጭራሽ እንቅልፍ መድኃኒት እየሰጠ ያስተኛል። መድኃኒቷን አስጧት ወደ ልጆቹ እናት ሂዶ አድሮ እስከሚመጣ እሷ ተኝታለች ቤት ውስጥ። ይህን ያህል በቁማችን የጀዘብነ ሰዎች የምኳለን ጋይስ። ከዛ መጨረሻ ላይ ነው አምጥታው ሁሉ እዚህ ሀገር አምጥታው እኮ ነው ተው ነበር እኮ ገብታ ከኔ አታስታውሱም? ጋይስ በጣም የዋ የሆነች ሴት ግን በኢየሱስ ታሳዝነኝ ነበር። አንድ ቀን መሰቅሰቅ ብያለቀስኩ ታሪኳን ስትነግረኝ እንዴት የሰው ልጅ ይህኛውንም ስትዘው ደግሞ በሶስት በአራት በአምስት ወንድ የተበደለች እንደ በአንዱ ነው እንጂ መማር ያለባችሁ ጋይስ፣ አንድ አንድ ችግር እንኳን የሚፈጠርባችሁ ስድስት እንዴት ደግሞ ተንድርድራ ወንድ መያዝ እንትኗ አዎ አስታወስኳት። ማሚ ሄደ ተንደርድራ ደግሞ ሪሌሽንሽፕ ውስጥ ትገባለች። ለዛ ነው እኮ ብዙ ጊዜ ሳወራ ተሎ ብላችሁ። ነርስ ናት አይደለችም፣ አይደለችም ኖ አይደለችም። ተሎ ብላችሁ ሪሌሽንሽፕ ውስጥ አትግቡ። በቃ እንደ ቢሆንም ባይሆንም ጊዜም ይውሰድ ይሻላል። አንድ ነገር ላይ ዋጋ መክፈል ጋይስ። ቶሎ ብሎ ሄዶ መተኛ፣ ቶሎ ብሎ ማርገዝ፣ ቶሎ ብሎ ጭንቅላትን ማዞሪያ አያስፈልግም። እንደዛ ነው። አሁን እሱ እንደው አንቺስ እንደ አትረጋጊም እንዴ ከአንድ ወር ሳይሆንሽ ሌላ ወንድ ገስለ እኔ ብቻ ብቸኛይን ብቻዬን ስሆን አልወድም። በቃ ብቻዬን መተኛት አልወድም። እንድህ አንዳንዱ ደግሞ ስስኮ ይገርመኛል። አትፍረድ ይፈረድብሃል ነው። ከዚህም የባሰ አለ ጋይስ። በቃ ብቻዬን ስሆን አልወድም። ቤት ውስጥ አለችኝ። ናይክ የለም። በቃ አንዳንድ ሰዎች ሰው ይፈልጋሉ ሰው ይፈልጋሉ። ማለት በጓደኝነት ሰው እኮ ይያዛል። ጋይ ፍሬንድ እኮ ትይዛላችሁ የሚያወራችሁ ምናምን። ግን አንዳንድ ሰው ደግሞ በቃ ሴክሹዋል የሚያስቸግረው ሰው አለ፣ ሱስ ያለበት ያ ሸሰይሰት። እዚህ ገብታ እኮ በጣም ምስኪናት፣ ሬስፔክት አደርጋታለሁ በጣም የዋህ ሴት። ግን በቃ የራሷ ስሜቷ እዚህ ስለቆየች ደግሞ ሽታ፣ በዛ ላይ ታሪኳን ስትነግረኝ ያለቀስኩት ልጇ በመኪና አደጋ ሞቶባታል ምናምን ምናምን በቃ ብዙ ነገር አሳልፋለች። ከዛ ይሄ እኮ የገዛችለትን የስንት የአርባ ሺ ዶላር መኪና ነው አሉ የገዛው። እሱን ሁሉ የራሴ ነው ብሎ አስቀማኛለች። በፍርድ ቤት ሁሉ ሄደናለች። ከዛ ነፍሴ ጋስቴሽን ነው እንትን ነው መሰለኝ ኤርፖርት ነው መሰለ፣ ዊልቸር እንደዚህ መግፋት ነው መሰል ስራው። ልጆቹ ሚስቱን ሊያመጣ እንዴትስ ነው የሚቀናቸው እንደዚህ አይነት ወንዶች ጋይስ? በሰላም ደግሞ ካልተፈላለገ ሰው ልጅ ደኗዋል ነው የወሰደውን የሚውሰድ ባይ ባይ ነው እንጂ። ካልተግባባ ሰው ልጅ አምጦ ማውራቱም አያስፈልግም ጋይስ። ግን አንዳንዴ ምን ነው በህይወታችን የምንሸወደው? ስንቴ ነው ስንቴ ነው አንድ ሰው የሚሸውደን? በዛ ላይ ፍቅር፣ ገንዘብ ፍቅር ሊሆን አይችልም ጋይስ። ሴክስ ፍቅር አይደለም ሲሪስ። አንዳንዴ አያደርስ ነው። አትፍረድ ይፈረድብሃል ነው። መፍረድ ጥሩ አይደለም ግን አንዳንዴ ደግሞ እውነትን ማውራትም ጥሩ ነው። ስንት የቸገረው ቤተሰብ አላችሁ የምትረዱት በፍቅር ላይ ጥሩ ሰው ሆኖ ምናምን እኮ ብትሰጡ ብትረዳዱ፣ ሶኪ ነገ ገንዘብ የሚጠቃ ነገር ነው። ግን የማንንም ወመኔ የምትቀልቡ ከሆነ ልካችሁ ዛስ ላይ ችግር ነው። ዛሬ ደግሞ አዲስ አበባ ስንት ቆንጆ በሞላበት ሰዓት አንቺ እዚህ ስትጋጋጭ ስትደክሚ ዞር ብሎ ያይሽ የእውነት እንደው ፈራህ እግዚአብሔር ያለው ሰው ካልሆነ በስተቀር እንደው ጨዋ ወሎ የደህና ቤተሰብ ልጅ ካልሆነ በስተቀር፣ ኧረ እናቴ የሰው ሞላጫ ነው። ማርያም ስንት እኮ አሉ አምቀው በውስጣቸው ይዘው የሚኖሩ ሰዎች። ጋይ እና የሚሆን ሪሌሽንሽፕ ያስታቃል። በገንዘብ የመጣ ፍቅር ምንም ነገር ቢሆንም አይሰራም። መቼ የምስናቅ ወርቃ ያደረግም አይሰራም አይሰራ። ደግሞ የእናንተን ልፋታችሁን ሳልኩት እንዲ አሜሪካስ በሆነም በሆነም ተደርጎ እዛማ በጣም ከባድ ነው እኮ በጣም ከባድ ነው ጋይስ። እንዴት ስትወጡ፣ እንዴት እንደወጣችሁ አንዳንድ እኮ የእናቱን ቤት ተሸጦለት ከሰው ተበድሮ ምናምን ነው። ሞስት አረብ ሀገር የምትሄዱ ሰዎች እናት ዳ ገብታ ካርተዋና ስዛቃ አለው። እኔ ብዙ ሰው እንደዚህ ሄዱ። አንዳንድ ደግሞ እንደነዚህ አይነት አሁን ጀግና ሰው ስታዩ ደግሞ ደስ ይላል አሁን ቤተሰቦቻቸውን ቴኬር አድርገው ዋጋ የከፈሉ ሴቶችም አሉ። ማጆሪቲ ልንናገር አንችልም ጋይስ፣ ጥሩ ጥሩ ጀግና ጀግና ሴቶችም አሉ። የማዳም አንዳንዱ ደግሞ የዞረበት ነው። እኔ ፍቅር ይዟቸው ሊሆን ይችላል። እማዝነው ነገር ፓርት አለኝ ግን ፍቅር ይዞኛል ብልሽ የምትሸወጅ ስንቴ ነው። ፍቅርም እኮ ሲደላ ነው። ፍቅርም ቴኬር ሲያደረግች ነው። ፍቅርም ሪስፔክት ሪስፔክት ስትደ እኔ የሚወደኝ ሰው ሪስፔክት የሚያደርገኝ ለምን ህይወቴን አይወስድም? ላይክ ፍቅር ሰጡኝ ፍቅር ምሰጠው ሰዎች ኦኬ፣ በፍቅር ላይ አለ ጋይስ፣ መግባባት አለ፣ ሪስፔክት አለ ምናምን፣ ትፋይን። ግን ደ ምን አባታቸው እንደዚህ አሁን ከወንድ ከሴት ገንዘብ የምትቀበሉ ወንዶች ናቸው፣ ይሄ ነገር እንዳይወራ የምትፈልጉ እኔማ ከያስቆበ በደንብ ነው የሚሄድ ባንተከካ ሲያስጠሉ ወይም ሰው ዘስኬር ያ እንደዚህ ሲወራ በቃ አፋፋችሁን ይላል ደግሞ ደደባንታውን ሰልጥነሙታል አሶቻቸው የራሳቸው ጉዳይ። ወይ ያ ግን እኔ ያሳዝነኛል። አፍቅራ የምትሰጥ ካለች ታሳዝነኛለች። እኔ መጨከን አልችልም ጋይስ። እንደዚህ ግራ ለተጋቡ ሴቶች በአጠቃላይ ግራ የተጋባው ሰው ያሳዝነኛል። እኔ ጋይስ፣ ግን አንዳንድ ሰው ደግሞ ፈልጎ የሚሰጥ ሲኖር ደግሞ ላይክ እንትን አይደለም ፋርነት አይደለም አንዳንድ ሰው ፍቅር ሲይዘው፣ በቃ ፍቅር በጣም መጥፎ ነገር ነው፣ ጋይስ መጥፎ ነገር ነው ስላችሁ የምትሆኑትን አታውቁ? ግን አንዳንዴ አንቺ ስትኖሪ ነው ያን ነገር የሚሆነው ማሰብ። ፈርስሚ ፈርስሚ ምን ያህል ነው፣ እንዲባረግ እንዲባረግ እኔን የሚጎዳኝ ምን ያህል ነው፣ በፍቅርስ ገንዘብን መግዛት እችላለሁ። ሴክሽዋልስ እኔን ኦን ሊያደርገኝ ይችላል የእሱር ነው ብሎ መጠየቅ እኮ ነው። ታይም መስጠት ማውራት ከራስ ጋ ጋይስ፣ ሰው አያስፈልግም። የትኛው ነው ለእኔ ላይ ኩዌስት እያደረገ ያለው ብልሽ ማውራት ነው። እንስቴድ ኦፍ እሱን እንደ ሱፐር ማርኬት እቃ ከመግዛት ያስታውቃል። ሪሌሽንሽፕ የሚወዳችሁ ሰው ያስታውቃል። ጋይስ፣ ለጥቅም የመጣ ሰው ህፃናት አይደለንም መቼም ከአስራ ስምንት ዓመት በላይ ሰላሳ ቤት ምናምን ነው የምትኖሩት። አምሹር በእንደዚህ አይነት ሲትዌሽን ማሰብ ነው። ማሰብ ቆም፣ ቁጭ ብሎ ማሰብ። የሆነ ሰዓት ትሸወጃለሽ። ኤግዚት አለው ደግሞ እንዳትሸወጂ በየትኛው ኤግዚት መውጣት እንዳለብሽ ማየት አለብሽ። ናት የሆነ ሰዓት በዚህ ሰዓት ሁሌ ደግሞ እንደተወራ ነው ቲክታክ ላይ እነዚህ አይነት ወሬ አዲስ ነገር የሆነ ወሬ ሲወራ እኮ ጆሮ ጆሮ ከፈት አርጎ መስማት ነው። ዳዝማረር አሜሪካ ኖሪ፣ አረብ ሀገር ኖሪ፣ ስለ ሴቶች ሲወራ እኔን ይመለከተኛል ማለት አለብሽ። እያንዳንድ ሴት ከእኔም ጀምሮ የሆነ ስለወንድ ሲወራ እኔን ይመለከተኛል ብለህ ወንዱም ጆሮን ከፍተህ መስማት አለብህ። ሴቷም አምስቶ ትክክለኛ ወንድ እኮ ሪልሜን ሪልሜን እንትን አይልም ብዙም አይንገዛገዝም። ያይስ አሉ ወመኔዎች አያለች። በእኔ የደረሰ አይደረስብሽ። ከገጠር ነኝ ፋራ ነኝ ማለት ነው። የከተማ ልጅ ቤቱ ገጠር ነው ይባል የለ ዛሬም በቃ እየሰማሁሽ፣ አንቺን እየሰማው ነው። ምክር ምክር ተመክሬ ተመክሬ ያልሰማ ብዬሽ ከዛ ዝወር ዝወር ጥሩ ምክር ሰማው ማለት ነው። እንዴት ተቀብለ ታውቃለህ? እንደ ከዜ አላቅም እንደዚህ አይነት ነገር እንዴት አሳቅ የምጠላው ነገር ነው። በተለይ በትንሽዬ ግንኙነት ጥቅማ ጥቅምን ሐስበሽ ነገር ምድራዊ ነገር ሁሉ ደስታ ስለማይሰጥ ብዬ ስለማስብ ከሰው አልጠብቅም። ከእናቴ ውጭ ከእናቴ ሰርቃለው እንጂ ከሰው አልጠብቅም። የእናቴንም እንደምመልሰው አንድ ቀን ስለማቅ ከእናቴ ውጭ ያሉ ሰዎች በእኔ ዙሪያ ገንዘባቸውም ደስታቸው አያስደስተኝም። ሁሉም ነገር ለእኔ ጥሩ አይደሉም። በቃ ከእናቴ ውጭ ያለ ነገር እና ያው እናቴ በጣም ለማሳደግ ብዙ ሳፈር ስላደረገች ብዙን አባቴ ውሸታም ስለነበረ ሴት ራሱ ለመቅረብ ብዙ ደስ አይለኝም። እውነት ለመናገር አባቴን ያክል የሆንኩ ያክል ይሰማኛል። ሰዋሽ እናቴ በጣም ብዙ ስለተሰቃየች እኔ ከሰው በላይ ለማድረግ ማለት እና ብዙዋኖቹ አእምሮ የሌላቸው ሰዎች አሉ። ሴትም አለች ወንድ ብቻም ሳይሆን ሴቶችን በተመሳሳይ ናቸው። ግን ውሸት ነው ሁሉም ነገር ደስ አይልም። ስትኖሪው አሜሪካም ምንም ምንም ሰዎች ለመሄድ አውሮፓም ሌላም ቦታ ለመሄድ ብዙ ውሸቶችን ይዋሻሉ። ቦታው ላይ ስትኝ ግን እኔ በራሴ ነው የሆነ ቦታ ላይ ያለሁት አሁን እና ሰዎች እዚህ ለመምጣት ብዙ ውሸት ይዋሻሉ። ምናምን እንዲህ ማስበሻል ማቶጆ ገላ ላይ ማቶጆ ሰው ምናምን በዚህ ኑሮ ላይ አቅፈሽ ምኑ ደስታ ሊሰጥሽ ነው? እዚህ ድረስ ለመምጣት ያንን ያክል ውሸት ምትዋሽው እና እንኳን አሜሪካን የገነትም ቢሆን እኔ ከማልፈልገው አይነት ሕይወት ሰው ጋር አልከተልም፣ ጋር ነብ ገባ መርጣለሁ። ደስ አይልም በቃ የትም ዓለም ላይ ተመሳሳይ ነው ያለ ማሜ የምትኖሪው ኑሮ ሰዎች ሊደሰቱበት ይችላሉ፣ እንጂ አንቺ ከሱ ከሄድሽ በኋላ ደስታሽን አጣሻል። በቃ የተመሳሳይ ነው ሊሁን። ላይፍ አንድ ቀን ብቻ ነው ሁላችን የምንደሰቱ፣ ከዛ ውጭ ደስ አይልም ማለት። በሁላችንም ከኛ የተሻሉ ሰዎች መርጠው የራሳችን የምንላቸው ሰዎች ይሄዳሉ። እንደዛ ቢሆንም ግን አለመገፋት መገፋት ጥሩ ነው አለመግፋት ሰዎችን በሰው ላይ ተጫውቶ ለማደግ አለመሞከር ነው። ማደግ ማለት ገንዘብ ማጠራቀም ወይም ደግሞ ሀብት ማካበት አይደለም። ይሄ ገንዘብ ደስታ አይሰጥም። እንደዚህ በዚህ ወጥቶ ወርዶ ሊሰጥ ይችላል፣ እንዳመለካከቱ፣ እንዳስተዳደጉ። ቴምፖራሪ ገንዘብ ደስታ አይሰጥም የሚሉት ሰዎች ላይ ነው ያለሁት። ምክንያቱም በቃ ብዙ ቦታዎችን አይቻሉ። ከታች እስከ ላይ የሚባለውን ነገር ሞክሬያለሁ። ግን ወንዶች ምናምን ካላችሁ በተለይ ይሄ ከእድሜያችሁ ውጪ ያሉ ሴቶችን አፈቅርሻለሁ ምናምን ብላችሁ ተከተላችሁ አትሂዱ፣ አይጠቅምም። በቃ ሴትም እንደዛው በተመሳሳይ ያው ጉዳችሁ ሲወራባችሁ ነው ምናምን እርጉዝ የምትመስል ሴት አገብቱ በመውጣትም መሞከር ያስጠላል። አይደለም ሰባ ሁለት ሰዓት ቆይ ደግሞ ስለዚህ አወራበታለሁ። ቁጭ ብዬ ምን አባ የሚያስለቅስ በፌክ እየመጣ ያንዳንድ ትዌንቲ ፎር አወርስ ላይ ቢላል ለምን ሰባ ሁለት ሰዓት አይሆንም? ዋሽተው አምጥተው ተቀይሰው ነው። እኔ በራሴ በራሴ ነው። እኔ እንደዚህ ምናምን አይደለም። እኔ የምኖረው ምንም ሰው የሚያቀይ ሰው ነው በነገራችን ላይ የት ነው? እዚሁ ነው። አሜሪካ አደለም እንግሊዝ ነው ያለት እንግሊዝ። ኦኬ አይ ተቀይሰው ነው ምናምን ሳይሆን እኔ ሴት በሴት አእምሮ ልክም አላስብም። ማለት እንደዚህ አይነት አመለካከትም እንዲኖረኝም አልፈቅድም። እኔ እንደዛ ሳይሆን እዚህ አሁን ለመምጣት ሰው የሆነች ሆድና ጀርባዋ ማትለይ ሰትዩ ወደድኩሽ ምናምን ብለ ተጻጽፎ ቆንጆ የሚባሉ ሰዎች ወንዶችም፣ ሴቶችም ይመጣሉ። ግን ለዚህ ህይወት እኔ አልመክረውም። ሰው ልጅ የምር ክርስቶስን አንተ አሁን የእውነትን ነው ሰው የፈለገ ገንዘብ ቢፈልግ እኔ እንጃ። ለሰከንድ እኮ ከማትፈልገው ሰው ጋር ለደቂቃ እንኳን ማውራት ራሱ እንዴት እንደሚያስጠላ አይደለም መተኛት። እንዴት ነው ላይክ ሰርቫይቭ የሚያደርጉት ጭንቅላታቸው ላይ ለብዙ መንዝ ምናምን ቤት ውስጥ አረሬ በጣም እኔ በጣም ነው ግራ የሚገባኝ። እኔ አሁን በዚህ ህይወት ውስጥ የሆነች ክምር የምታክል ሴትዮ ጋር ብሬ በሆን እኔ ተመልሼ ኢትዮጵያ ነው የሚሄደው። ዝም ብዬ ምን ይሰራልኝ ል መኖር እራሱ እኔ በጣም ከህይወት ከማመሰግነው ነገር ሌሎችን ሰዎች አይና ወይ ተመስገን ብቻ መሆኔ በጣም ደስ ይለኛል። አሁን እዚህ ሴትዮ ጋር በሆኑ እኮ በዚህ ኑሮ ለዚህ ኑሮ ነው ለዚህ ሀገር ነው እንዲ የሆነች ክርስቶስን ስበብስ ቅዱስ ሆነት ይልኩ እና እኔ ክርስቶስ ክለብ ውስጥ ራሱ ክለብ ውስጥ ኢቨን ሄዳ ማለት ነው። ክለብ ውስጥ ራሱ ሄደ እዚ ከእድሜ ከፍ ያለ ሰው በቃ፣ ይሄ እኔ እንጃ፣ እኔ ሜቢ አባቴ ምናምን ስለማይ ነው ምስል በማለት ትልቅ ሰው ስታይ ሪስፔክት ነው የምታደርገው፣ አለም እኔ ክለብ ውስጥ ግብት ስትሉ ራሱ አንዳንድ ቅሌታም ትላልቅ ሰው አጋጥሟቸው አያውቅም? በቃ ልጅ ልጅ የሚያደርጋቸው ከጎናቸው ቁጭ ብሎ። እኔ ከጓደኛ ጋር አንድ ጊዜ ተጣልቻለሁ። እሺ ሰውዬው ዝም ብሎ ከስር ከስራችን፣ ከጌታችን ይከተለናል ቴብሉ ላይ እኛ ቴብል ላይ እና እኔ የሰውን አስተሳሰብ ደግሞ አየዋለሁ። ያው የሶሻል ሚዲያ ሰው ስለሆንኩኝ ሚሊዮን ነው ማን እንደሚያይዛጋ ና እሷ ምንም አይመስላትም። ያው ስለማትታወቅ እዚህ ጋር ምናምና አረ ችግር የለውም ምን ችግር አለው ከጎናችን ቢቀመጥ ምናምን ስትለይ ያለች እዚያ ወይ ትኖራለች። አሁን አብረን ሀንጋውት እያረግን ነው እና ምን ችግር አለው ቴብሉ ላይ ስትቀመጥ ስለኝ ሰውየውን ክርስቶስን ይቀርበልኝ በጥፊ በይበዩን ያለኝ። በቃ ምንድነው አንደኛ ትልቅ ሰው አባት ሲኖርህ በዛ እድሜ ያለ ሰው እንደዛ ሲቃል ስታየው በጣም ነው የሚያስጠላ። በቃ ክርስቶስን ነው ከጎኔ ለተቀመጠው እንኳን እንዴት እንዳስጠላኝ አይደለም ላይክ እንደዚህ ያለንተኛ ማለት ነው። እና አንዳንድ ሰው አይሩኑ እኔ ምንም ህሊናም የሆነ ከህሊና ቢስ ናቸው። በቃ በእድሜም እኮ ምንም የሌለው ሰው መጥበስ እኮ የወግ ነው ጋይስ አለ እኔ በየኔ ካለ አሁን ወጣቱ ነው ባሰ። ወጣቱ ወጣቱ በኢየሱስም ወጣቱ ነው ወጣቱ ትይዩ ግን ጂ ዶንት ኬር ፎር ፋሚሊ። እናት አባትም ቢኖረው ምን ድሮ ሴት ልጅ ናት ከሴት ገንዘብ አምጣ ምናምን ስትሰጥ ምንም አይመስላት፣ ሴት ነበር። አሁን ግን ብዙ ወንዶች ዩ ዶንት ኬር ምንም አይመስላቸው። ስለዚህ ይሻላል። ከባድ ነው። ትክክለኛ ሕሊና ያለው ሰው እና የጨዋ ቤተሰብ ፍቅረኛ ሆነ ምናምን ልትደራረግ ልትደራረግ ትችላለህ በራስህ በእድሜ የጠበስከው ሰው ሲሆን ግን የአምሳ ዓመት ሽማግሌ ጠብሰህ የአምሳ ዓመት ሽማግሌዋን ጠብሰህ፣ ድሮ እኮ ያሳፍር ነበረ ሹገር ማሚ እየተባለ አሁንም፣ ዓይን አወጣው ቦይ ፍሬንድ እያሉ ነው የሚመጡት። አይ ዶንት ኬር አንዳንድ ሰው አሁን አይደለም የሚሰማቸው፣ አሁን ሳይሆን እንደዚህ የምታደረጉ ሰዎች ካላችሁ የሆነ ሰዓት ነው ትክክለኛ ህይወት መጀመር ስትጀምሩ፣ እና ያ ጊዜ ካለፈ በኋላ ዋው ራስህን ሁሉ መደበቅ ትጀምራለህ። አይደለም ህዝቡን ህዝቡን አይደለም ራስህን መደበቅ ትጀምራለህ። ወተፋክ ይህንን ያደረጉት ነው የምትለው። የፈለገ ደህና ሆኖ በእድሜ የሚጠበስ ደስ ይላል ጋይስ? ረ በምንጣ እንዴ አንተ። ድህነት ድህነት እኮ ሶክ አንድ ቀን ይስተካከላል ትላለህ። ተስፋ አለ በሆነ ነገር ወይም ችግርም ያልፋል። ግን ከእድሜ ያለፈች ሴት ጋር ወይ ያለፈ ወንድ ጋር መተኛት ሶሪ ሌላ ቃይዶ ነው። በህይወትም አይደረግም የማይደረግ ነገር ነው። ህሊና ህሊናውን ይሰጠ ሰው ካልሆነ መስጠቀም አይ፣ ደግሞ ሀገር ቤት ይሻላል ማሜ። ለምን ብትኝ በቃ ያንን ነገር ማየት ሲያስጠላሽ ቤተሰቦች ቤት ምናምን ትሄጅ ና ሶስት ቀን አራት ቀን አድረሽ ትመጫለሽ። ረብና ትበላ በተለይ ከኢትዮጵያ ውጭ ያለ እኮ በቃ በየቀኑ እሷን ነው የምታይ አንድ ስምታክል ሴትዮ ተጋድማ ስታንኮራፋ ስታይ በቃ ያሳዝንሻል። ወንድም ከሆነ በዛው ልክ አስቢ፣ ትልቅ ያረገዘው የሚመስል ሰውዬ በቃ ህይወትሽ ብትሞች አይሻል ምን ያደርጋል። በቃ መኖር ማለት ወይ ማለት ያለ ትግሬ። ኧረ በስመ አብ! ትልቅ እያንኮራፋች ሳልኳት እኔ ራሴ በሴትነት ምስማምስ ጀመር። የሚያንኮራፋ ሰውም ያስጠላኛል፣ ጭራሽ ደግሞ በሴት እያንኮራፋች ሳልኳት። ሰዎች ሌላ ነገር ሚስት ሲያገቡ ይመኛሉ። እኔ ፈጣሪ የምለምኑ ማታንኮራፋ ሚስት ስ ብዬ በጣም ብዙ ሀሳብ ስለሚኖሩብኝ ነው መሰለኝ። እኔ ማን እንደ ከተንኮራፋብኝ እንቅልፍ የማይወስደኛ ባለ የሴት ደግሞ ስ እኔ አንድ ጊዜ አስታውሳለሁ፣ ቨርጂኒያ እያለሁ የሆነች ጓደኛዬ ጓደኛ የእኔ ናት የእሷ ጓደ ሌላ ደግሞ የእሷ ጓደኛ ናት እና ለቅሶ እንተዋወቃለን ስራ ቦታ እና ለቅሶ ቤት እንሄድ ብላ ልናስተዛዝናት ሄደን ማለት ነው አንተ በሌሊት እኮ ወጥቼ ወደ ቤት የመጣሁት በሌሊት አራት ሰዓት ከምናምን ነው ከእንቅልፍ የተነስቼ የመጣሁት ልጅቷ ከመወደሏ ከግንድነቷ እዛ ላይ ደግሞ እዛው ሶፋ ላይ ነው የተኛች። እንደዚህ ግ ሰማይ ስባሪ የምታክል ሴትዮ ተኝታለች። ጌቶ ጓደኛዬ ተኝታለች። እኔን ጉድ ሰራችኝ እንጂ በሌሊት ተነስቼ ነው የሄድኩኝ። እንዴ ማሚዬ የት ሄድሽ ስትለኝስ እንቅልፏ እኮ አላስተኛኝ ብ እንደዚህ ነው እንዴ የምታድሩት አልኳት። ስሜቱ በጣም ከባድ ነው። በጣም ይረብሻል። አረ፣ በጣም ነው የሚያስጠላው። እንዴ ይ አይኖ ተፈጥሮ ነው ሰው ፈልጎት አይደለም ምናምን። ግን አንዳንዴ አንተ ቤት ውስጥ እኮ የሚረብሽ ድምፅ አለ። መጣብኝ ድምጿ እራሱ ዋንገሸገሸኝ። አንዳንዱ ደ አስባታ ልሷ ደግሞ ጠጣ ተኝታ እሷ ስ

ጠብሶ ሲያወሩ ስሰማ በሳቅ በቃ በሳቅ አንተ ትስቅበታለህ፣ እነሱ ግን ያፍሩበታል። አንዳንዶች ሰክር የምንም አይመስለኝ የሚሏሉ ሰክር ወይ ልጅ የሆነ ታሪክ አስታወስገኝ ጓደኛ ነ ቸውሎስ ቆጮ ነስ እንደዚህ አይነት ታሪክ እኮ ሲያወሯችሁ ጋይስ በጣም ነው የሚያስቃችሁ፣ በጣም ያስቃችኋል። ለእነሱ ግን በጣም በቃ ግልቲነት እየተሰማቸው ነው የሚያወሩት ጋይስ። ስንት ናፈን የፈለገ ቢደናገር መንገድ ፈልገ ነሽ እንዴት ነሽ ማምዬ? እንወድሻለን ከዱባይ። እኔም በጣም ነው እንዴት ባለቤትሽ፣ ልጆችሽ እንዴት ናቸው? ኔ ቆንጆ

ቤተሰቦች አሉን እዛ አሜሪካን ሀገር እህቶቼ ወንድሞቼ አሉ። እዛ አሜሪካ አጀንዳ እያወራን ነው። ገንዘብ ሰጠች። ታውቂያለሽ? ለማን? ቦይፍሬንድ ሹር ዋት? እንዴ ዱባይ ነኝ እኮ ያለሁት። እንዴት ነው ለቦይፍሬንድ ገንዘብ የሚሰጠው? ማየ እሱ ያመጣል እንጂ እችን ታንኮራ ሳንኮራፋገኝ በድምጿ ታስታውቃለች። ዘረጦ ይላለች ከዚ ከታች ያለች ምን ትላለች? ዘረጦ ናት። ወይኔ መላፊት እንደዚህ አይነት ሰው ደስ ሲለኝ ኮመንት እዚህ አስቅ። አይ እኔ አልወድም ከሰው ጋር እያወራ የሚያወራ ወይ ዘርት እኔ ማይላቪ ወድሻለሁ። ያው የማዳም ቅመምም ከሆንሽ ቴንኪ ሶመች እዛው ቁጭ በይ። እኔ ከጎኑ እየተንሾካሾከ የሚያወራ ሰው አልወድም። ያለው ማውራት ካለብሽ ማውራት ነው። ሌላ ወሬ ካለ ደግሞ ጨርሰሽ ነይ። ገብቶ ምንሾ ከሹ እንዲበት እያሉ የሚያወሩ ጨርሰሽ ነይ ወሬሽ እሳቸው ኪሎ ሜትር የተረተሩ ይመስለኛል። እንግዲህ እሳቸው ብጣም እሺ፣ መጣው እያወራቸው ጠብቅ፣ መጣው አንዴ፣ እሺ